ጀግናው አትሌት ለአትሌቲክሱ ዓለም እጅግ ተጠባቂ ለሆነው ውድድር ራሱን እያዘጋጀ ነው። ተጠባቂው የለንደን ማራቶን ከወራት በኋላ ይደረጋል። ከሁለት ወር በኋላ በዚህ የለንደን ማራቶን ላይ ደግሞ የሚሳተፈው ጀግናው አትሌት ቀነኒሳ በቀለ ከምንጊዜም ተቀናቃኙ ከኤሊዩድ ኪፕቾጌ ጋር የሚያደርጉት ፉክክር ይጠበቃል። ኢትዮጵያዊ አትሌት ቀነኒሳ በቀለ ሀገሩን በተለያዩ ርቀቶች አኩርቷል። አሁንም በተለይ በአርባኛ ዓመት እድሜው ላይ እያሳየ የሚገኘው አቅም ለብዙዎች መነሳሳት፣ ለብዙዎች ደግሞ ግርምትን የሚፈጥር ነው። የምንጊዜም ምርጡ የኢትዮጵያ አትሌት ቀነኒሳ በቀለ ባለፈው ዓመት የለንደን ማራቶን ድሉ በኋላ ዳግም የሚሮጥበት ውድድር ነው። ባለፈው ዓመት ያው ሁለተኛ ነበር የወጣው እና ብዙ መነጋገሪያም ነበረ። ቀነኒሳ ለማንኛውም ስለ ዘንድሮ ውድድር ስለ ኤልዩድ ኪፕቾጌም ብዙዎች ደግሞ የሱ መሳተፍ ይፋ ከተደረገ በኋላ ስለሰጡት አስተያየትም እንዲያወራን ጋብዘነዋል። ቀነኒሳ እንዴት ነ እናመሰግናለን፣ በቅድሚያ ስለ ፍቃድህ ጠና ስጥልኝ። እሺ አመሰግናለውኝ። መልካም፣ ባለፈው አመት ለንደን ማራቶን ሮጠሃል። መነሻቸው እሱ ነው ለግብዣው አዘጋጆቹ፣ እና ምን ስሜት አለ? እንግዲህ ኦርጋናይዘሮቹም የውድድር አዘጋጆቹም ቢሆኑ ያው አምና ሁለተኛ ነው ወጣሁት በለንደን ላይ ለነሱ ትልቅ ክብር ያገኙበታል እንጂ ያነሰ አይደለም። የኔ በውድድሩ ላይ መኖር ውድድሩንም ብዙ ያነቃቃላቸዋል ብዬ እገምታለሁ። ለዚህም ነው ሊጋበዝ የቻልኩት። ጥሩ ነው፣ ደስ ይለኛል፣ ያበረታተኛል እንዲህ አይነት ነገር። ቀነኒሳ ያው ለንደን ማራቶን አለማችን ላይ ካሉ ፈታኝ የማራቶን ውድድሮች መካከል አንዱ ነው። ከዛ ባለፈ ደግሞ እጅግ በጣም ስመጥር አትሌቶች ሁሌ የሚገናኙበት ነው። ለንደን ማራቶንን መሮጥ ምን ትርጉም አለው? ቀነኒሳ የለንደን መራቶን ያው በአለ ዓለም ላይ በጣም ትልቁ ውድድር ነው፣ ትልቁ ማራቶን ነው። ምክንያቱም በጣም የሚታወቅ የሜጀር ዓለም አቀፍ የታወቀ ትልቅ ደረጃ የሚሰጠው ውድድር ነው። በዚህ ውድድር ላይ በጣም ጠንካራ አትሌቶች በመሳተፍ ይታወቃሉ። አዘጋጆቹ ያው በዓመት ላይ ያሳዩት ቶፕ ሰዓት ያላቸውን ጠንካራ አትሌቶችን ነው የሚያገናኘው። እንግዲህ ትርጉም አለው፣ ትልቅ ትርጉም አለው። ለንደን ላይ ውጤት ማምጣት ያው ቀላል አይደለም። ያው የተቻለኝን አቅም በአቅሜ እንግዲህ ተዘጋጅቼ በዚህ ውድድር ላይ ውጤታማ መሆን ያው ምኮራ አደርጋለሁ። እውነት ነው ትልቅ ትርጉም ያለው ውድድር ነው። መልካም ይህንን ውድድር አፕሪል 27 አካባቢ በፈረንጆቹ አቆጣጠር ማለት ነው ይደረጋል። ሚያዚያ 27 ከኤሉድ ኬፕቾኬ ጋር ነው የምትሮጣው። ከሱ ጋር መሮጥ ብዙ ስሜት እንዳለው አስባለሁኝ። ደግማችሁ ተገናኛችሁ። አሁንም ያው እንደሚታወቀው ከኤሉድ ጋር ከሀያ አመት በላይ አብረን ያው ውድድር ላይ አለን ከሀያ ዓመት በላይ ነው አብረን በማወዳደር የምንታዋወቀው። ያው ሁለታችንም ተመሳሳይ እድሜ ላይ ያለን ሰዎች ነን። እንግዲህ ለእኔም ሆነ ለእሱም ያው ውድድሩ ቀላል አይሆንም። በግማሽ በእድሜ ከሚቀንሱት አትሌቶች ጋር መወዳደር ቀላል አይሆንም፣ ምክንያቱም ከወለድከው ልጅ ጋር አብሮ እንደመሮጥ ነው የሚቆጠረውና ምንም እንኳን ተፎካካሪ ብንሆንም ኦሎምፒክ ላይም ያው ተገናኝታችሁ ነበር። ኦፍኮርስ የኛ በዚህ ውድድር ላይ መሳተፍ ምናልባትም እድሜ ቁጥር ብቻ መሆኑን የሚገልጽ ውጤቱ ምንም ይሁን ምን ከወጣቶቹ ጋር ተፎካክረን የምናስመዘግበው ምን፣ በዛ ሜዳ ላይ ራሱ ተፎካካሪ ሆነ ቀርበ መታየቱ ቀላል አይደለም። ውጤቱ ምንም ይሁን ምንም፣ ያው እኛ ለብዙ ወጣቶች አርአያ የሆንን ሰዎች ነን። እኛን አይቶ ብዙ ወጣቶች ስፖርት የጀመሩም አሉ። ከዛ አንጻር እኛ ትልቅ ሮል ሞዴል ነን። እኛ ከሀገራችንም አልፍን በወርልድ ላይ ይሄ በጣም ደስተኛ ከሚሆንበት ነገር አንዱ ይሄ ነው እና በጣም ያስደስተኛል፣ ኩራት ይሰማኛል። አሁንም ውድድር ላይ በመኖር ቀነኒሳ ጓደኝነት አላችሁ ከኤልዩድ ኬፕቾጌ ጋር? አሁን ቴርጋትና ሀይሌ የተገናኙባቸው አጋጣሚዎች እንዳሉ አትሌቲክሱ ውጭ ጓደኛም እንደሆኑ ሲናገር ሰማለውኝ። ሀይሌ በዚህ በኩል አንተና ኬፕቾጌ ጋስ እንዲህ አይነቱ ነገር አለ ወይ? እንግዲህ ከኤሉድ ጋር መመካከር የመደዋወሉ ነገር የለም። ያው እሱም የእኔ ተወዳዳሪ እንደመሆኑ ብዙም እንደዚህ በጓደኝነት ደረጃ ቅርበት የለንም። የምንደዋወልበት የምንጠያየቅበት ሰዎች አይደለንም። ነገር ግን በውድድሩ ቦታ በምንገናኝበት ሰዓት ያው ሰላምታ እንጠያየቃለን፣ አንዳንድ እናወራለን እንጂ በጣም ቤስት ጓደኛ የሚደዋወሉ የሚጠያየቁ እሱም ደስተኛ ነው። እኔም እሱን ሳይ ደስተኛ ነኝ። ያው አንድ እድሜ ተመሳሳይ ኤጅ አካባቢ ላይ ስለሆነ። እሺ ከዘንድሮው ለንደን ማራቶን ምን ትጠብቃለህ? ቀነኒሳ ግብህ ምን ይሆናል? እንግዲህ ያው እንደሚታወቀው ውድድሩ ቀላል ውድድር አይደለም። ያም ሆኖ በሚገባ እንዘጋጅና ዞሮ ዞሮ ከዚህ በፊት የነበረኝን ውጤት ማሻሻል ለምሳሌ አሁን ባለፉት ሁለት ዓመታት ውስጥ ያስመዘገብኩት ውጤት ሰዓቶችን አሻሽዬን ቢገባ ለእኔ ጥሩ ነው ብዬ ነው የሚገምተው። ተፎካክሬ ኦፍኮርስ በጣም በውድድሩ ቤስት የሆነ ሰው ያሸንፋል። በወቅቱም ፈጣን ሰዓት ያላቸው ሰዎች በዚህ ውድድር ላይ በተለይም የመጀመሪያ ውድድር የሚያደርጉት አሉ። ከፈጣን ግማሽ መረቶን የሚመጡ አሉ። ለምሳሌ እንደ ክፕሊሞ የሚባለው ኡጋንዳዊው በቅርቡም ወልድ ሪኮርድ ሀፍ ላይ አስመዘገበ ነው። ስለዚህ እነዚህ አትሌቶች በውድድሩ አሉ። ውድድሩ ፈጣን ነው እንደሚሆን ምንም ጥርጥር የለም። ግን በዚህ ላይ አንደኛ እሆናለሁ፣ አልሆንም፣ አሸንፋለሁ፣ አላሸንፍም ብላ አይደለም ውድድር ስትገባ፣ ያው ውድድሩ ላይ ማንም መቶ ፐርሰንት እርግጠኛ ሊሆን አይችልም። ያሸንፋ ላይ ያልከው ሰው ሊሸነፍ ይችላል። ያለኝ ሁኔታ ግን ያው በደንብ ተዘጋጀ፣ በውድድሩ ጠንካራ ተፎካካሪ ሆኜ መቅረብ ውጤቱ ምንም ይሁን ምን እግዚአብሔር የፈቀደው ነው የሚሆነው። እኔ በጣም ደስተኛ ነኝ በውድድሩ ከነሱ እኩል ተሰልፌ ከነሱ ጋር በመሮጤ እኔ ፍጹም ደስተኛ ነኝ። እዚህ አንድ ያው የአሁን ጫማ የመስቀል አለመስቀል ጉዳይ ሳይሆን አቅሜ በቃ ስለኝ ወይ ደግሞ በውድድር ላይ የማስመዘግበው ውጤትም ደጋግሞ የሚክድ ከሆነ አቅሜ በቃ የሚልህ ጊዜ ይኖራል። የዛን ጊዜ የሚታወቅ ይሆናል። ቀነኒሳ በስፖርታዊ ውድድሮች በምታሳየው ባህሪ ከስፖርታዊ ውጭ ከስፖርታዊ ውድድር ውጭ ባሉ የተለያዩ ተግባቦቶች ላይ በርካቶች አንተን በተመለከተ በማድነቅ በማክበር አስተያየት ሲሰጡ እሰማለሁኝ። የምንጊዜም ጀግናችን የሚለው ቃል እንዳለ ሆኖ በሰብእና ውስጥ ባሉ መልካም ባህሪዎች ጭለን ስራ ላይ የሚገኛሉ። ቀነኒሳ ወደፊት ግቡ አትሌቲክሱ አካባቢ በአመራርነት የማገልገል ህልም ይኖረው ይሆን ታስባለህ? ያው እኔ በአሁኑ አክቲቭ ሯጭ ነኝ፣ ውድድር እየተወዳደርኩ ነው። ከዛም ባለፈ ደግሞ የቢዝነስ ሰው ነኝ ስራዎችን ቢዚ ያደርጉኛል ከዛ አልፌ እንደዚህ አይነት በአመራርነት ደረጃ ለመቀመጥም አስቤ መላቅም የሚመቻችልኝ ጊዜም አይኖርም። ነገር ግን ያው ፌዴሬሽኑም ደግሞ ስፖርቱ ላይ የተማሩ ሰዎች ቦታ ቢያገኙ ምናልባትም ኢትዮጵያ ውስጥ ብዙ የተማሩ ሰዎች አሉና፣ እውቀት ያላቸው በጣም የተማሩ ስፖርቱንም ትልቅ አስተዋጽኦ አድርጎ ሕግን ቀርጾ ስፖርቱን መምራት የሚችሉ ቢመሩ ደስ ይለኛል። ከዛ ባለፈ ደግሞ አትሌቶች በምንችለው በምንጋበዝበት ወቅት በውድድሩ ወቅትም ሊሆን ይችላል ስብሰባዎች ሲያደርጉ የጠየቁንን ሰፖርት ከፈለጉ ያው እኛ የምናውቀው ልምዳችንን ያው ሰፖርት እናደርጋለን። ከዛ ባለፈ ያው በዛ መሰረት ቢሄድ ጥሩ ነው። ሁሌ ጭቅጭቅ ባይኖር ደስ ይላል። በዚህ ደረጃ ነው ማስ እሺ። በጣም እናመሰግናለን ቀነኒሳ። እንግዲህ መልካም እድል፣ የምንጊዜም ጀግናችን ነህ አንተ። የሰጠህን ብዙ ነው፣ የጎደለን አለ ብለን አናስብም። እንግዲህ አሁን እንዲህ ብዬ ነው መጠቅሰው፣ ምክንያቱም ብዙ ውድድሮች ላይ የደስታችን ምክንያት ስለሆንክ ማለት ነው። እናንተን ማየት ስፖርት ላይ በራሱ በጣም ደስ ይላል እና በጣም እናመሰግናለን። ሙዚቃ ጋብዘን እና እንሰናበት እስቲ እሺ፣ ዘፈን ምርጫ በአሁኑ እንኳን ብዙ በቅርቡ ብዙ የተከታተልኩት የለም እኔ።